ለምሳሌ አንድ ኔ የምንላርጋት ለእኔ የምትተዋት፣ እራስህን ማስተካከል ያለብህ ልጅቷን መናገር ካለብህም፣ ሁለተኛ ሀይሚ አጠገብ እንዳደርሺ ብለህ መናገር ካለብህ ትናገራታለህ፣ እንጂ ሀይሚን በሌላ መንገድ የትኛውም ሰው እንዲረዳት አልፈልግም። በጣም ጥሩ ልጅ ናት፣ በጣም አስተዋይ ልጅ ናት። ግን ደግሞ ያላደረገችውን ነገር አድርጋለች ተብላ እንድትወቀስ አልፈልግም። ፍቅረኛሞች መሀል መተማመንና ክብር ሲኖር የእነሱን ያላቸውን የፍቅር ጉዞ ያጠናክራልና ውጤቱም ያማረ ይሆናል። ነገር ግን ይሄ እንዳለ ሆኖ ሀይሚና ብሩክ አሁን በመሀላቸው መተማመንም ኖረም አልኖረም አንድ ችግር ሲፈጠር ሌላ ሰው ያስገባሉ። የእነሱ ትልቁ ዋናው ችግር በመሀላቸው ሰው ማስገባት ነው። ይሄን ችግር ራሳቸው መፍታት ይችሉ ነበረ። ጭራሽ በአራት በአምስቱ ነው ሲመጡ ነገሩ እየተባባሰ ሄደ። አሁን ዛሬ ፍጼ ለቴዲ አጭር መልስ ብቻ ነው የሰጠው ምክንያቱም ወደ ሀይሚ ቤት የሚያመላልስ ነገር ምንም የለም። ሀይሚንም ያለ ስሟ ስም እያሰጠሃት ነው አንተ ሌላ ነገር እንዳለ ሁሉ ብሎ ነው አጭር መልስ የሰጠው። እሱ ደግሞ በቃ የተባለውን ነው እያለ ያለው ማለት ነው ቴድ የሚባለው ምክንያቱም ብሩክ አይሆናትም፣ ብሩክ በቃ ተጽዕኖ እያረገባት ነው ምናምን እያለ ነው እዚያ ሲዘባርቅ የነበረው እና እዚህ ጋሁን የሚያመላክተው ቴዲ የሚተውነው ነው ስራ እንደሆነ ነው፣ ግን ደግሞ ለአጭር ጊዜ ነው እሱ የሚተውነው። ምክንያቱም ያው እንደነ ፍጼ መተወን ስለማይችል ማለት ነው። ግን ለምን በዚህ ልክ ነገሩ ማስኬድ እንደተፈለገ ባይገባኝም ብሩክ ለውሳኔ መሸኮል እንደሌለበት ነው እኔ የሚገባኝ ማለት ነው። ምክንያቱም ሀይሚ ሴት ናት፣ ያልገባትን ነገር መጠየቅ መብት አላት። አሁን ለምሳሌ ብሩክም እኮ በሀይሚ ዙሪያ ያልገባ ነገር ወይ የሆነ ነገር ቢከሰት መጠየቅ አይቀርም። ስለዚህ ምንም ቢሆን መግባባትና ነገሮችን በመግባባት በመረዳዳት በመደማመጥ መፍታት እየተቻለ ነገሩ እንደዚህ እንዲሰፋ ለመለያየት ይሄ መጨረሻ ውሳኔ ነው ማለቱ አግባብ ነው ብዬ አላስብም። ምክንያቱም ብዙ ነገር አሳልፋቸዋል። ብዙ ጥሩ ነገሮችን አሳልፋቸዋል ሀይሜና ብሮክ ማለት ነው። እንግዲህ አብዛኛዎቹ ሰዎች ዛሬ በተሰራው ቪዲዮ እናመሰግናለን፣ ምክራችን ስለሰማህ እያሉ እንግዲህ እየተናገሩ ነው ማለት ነው። ብሩክ የኦዲየንስ ምክር ሰምተማ እንደዚህ የምታረግ ከሆነ በጣም አደጋ ነው ለወደፊቱም ማለት ነው። ምክንያቱም የእናንተ ህይወት የሚመራው በኦዲየንስ ምክር ብቻ አይደለም። በእርግጥ ጥሩ የሚመክሩ እንደ እናት እንደ እህት አሉ፣ ግን ደግሞ ይሄን አድርግ፣ እንዲተለያይ፣ እንደዚህ አድርግ የሚሉትን የሚሰማ ከሆነ በእርግጥ ብሩክ ሁሉንም ይሰማል ብዬ አላስብም። ግን ደግሞ ይኸው እየመሰክሩ ነው ማለት ነው። እናመሰግናለን ምክራችን ስለሰማህ እያሉ ነው እና እኔ ይሄ ነገር በጣም አሳዝኖኛል። የምሬን ማለት ነው ማለት ለሀይሚ ይሄ አይገባትም። በእርግጥ አሁንም ስራ ሊሆን ይችላል፣ አይለያዩም ግን ደግሞ በቃ ምን አደረግኩ ብላለች። እኔኮ ችግሩን ነገ ችግሩ ይፈታል ብዬ እጠብቃለሁ። ጊዜ ይፈታዋል ነው እንጂ ያልኩ ምንም ያልኩ ነገር የለም እና አሁን እኔን ጥለህን ከሄድክ የመጨረሻ ነው እኔ ጋ አንገናኝም ስትለው፣ አዎ አንቺም ወደ ህይወቴ መምጣት የለብሽም እኔም ወደ አንቺ ህይወት አልመጣም። አምኜበት ወስኜ ነው ይሄን የማደርገው ብሏል ብሩክ ማለት ነው እና እኔ ጋር መኖር ስትፈልጊ አብረን መቀጠል ስንፈልግ ተከባብረን ነው ብሏል። ክብር ያስፈልጋል ትክክል ነው። ግን ደግሞ በቃ በሁለታችሁ መሀል ሰው እያስገባችሁ ልትከባብረዋ አትፈልጉ አትችሉም። ምክንያቱም ለመለያየት ፈልገሽ ስበብዬ ፈለግሽ ምናምን እየተባለች በሌላ ሰው አሁን ሀይሚ እንዴት ነው እዚህ ጋር ብቻ ከባድ ነው ቤተሰብ ምክንያቱም አሁን ሀይሚ እና ብሩክ እንዴት ነው አሁን? እንደዚህ ብለው እንዴ መለየት የለባቸውም። የምሬን ማለት ነው ይለያያሉ ብዬ አላስብም። አይለያዩም ደግሞ። ይለያያሉ ብላችሁም ባይ ባይ የምትሉም አላችሁ፣ ልክ አይደላችሁም። ፍፄ ትክክለኛውን መስመር ነው ዛሬ የተናገረ። የምሬን ማለት ነው። በቃ በትክክለኛው መንገድ ሀይምን የተረዳት ፍፄ ብቻ ነው። ትናንትም ሷ ብላለች። ምክንያቱም እንዴት ነው አሁን? ቴዲ እና ሃይሚ ምን አላቸው? ምንም እንደሌላቸው ግልጽ ነው። ታዲያ ይሄ ነገር ብሩክ ለምን ሊያስጠረጥረው ሊከፈው ቻለ? የቴዲ የቤት መምጣት ብሩክ አስከፍቶታል። ሌላ ነገር ሃይሚን እንዲጠረጥር እያደረገ ነው ብሏል ፍፄ ማለት ነው። እና ቴዲን ማን እንዳመጠው ግልጽ ሆኖ ሳለ ማን ያመጠው ሀይሚ ታውቀዋለች እንዴ? መንገድ ላይ አሟት ወድቃ አንስቶ ቤት አመጣት፣ አለቀ። ከዚህ ውጭ ሌላ ነገር ምንም የለ ተብሏል እና ብቻ ግን ብሩክ ማለት ነገሮችን ማስተካከል ይችላል፣ በደንብ ማለት ነው። ምክንያቱም ሀይሚ አንድ ነገር ብቻ ነው የፈለገችው፣ በቃ አንድ ነገር። ምክንያቱም አስረዳኝ ነው ያለችው። አሁንም ቴክስት የምትላላከውን እኮ አሳየት ብሩክ። ምን ችግር አለው የምላላከውን ላሳይሽ ወይ እያለ ነው። ሁሌ ነው የምትልክልኝ፣ እንደ ማታ ምክን ጠዋትም፣ ቁርስ ነው ብሎ ቪዲዮ ላይ ስላወራ ዛሬ ሀይሚ ጠይቀዋለች። አሁን እያወራሃት ካልሆነ ያለፈ ነገር ከሆነ ለምንድን ነው ከኔ ጋር የምትገናኝ? ለምን ከኔ ጋር ወደ እኔ ለምን ትመጣለች? ነው ሀይሚ እንግዲህ፣ ያለፈ ነገር ከሆነ እኮ ልጅቱ በዚህ ሰዓት ምናልባሽ ቀንታ ይሆናል የመጣችው። መቼስ አንዳንዴ ወንዶች የሆነ ትልቅ ቦታ ሲደርሱ ይሄው ነው። ስለዚህ ልጅቱ ምናልባች ቀንታ ይሆናል የመጣችው። ያ ማለት በቃ ሁለታቸው ብሩክና ሀይሚን ስታይ እንደዚህ ታዋቂ ሲሆኑ መለወጣቸውን ስታይ እንግዲህ አገር ሽቶባትም ሊሆን ይችላል፣ የብሩክ ፍቅር ማለት ነው። ታዲያ እኮ ሀይሚና ብሩክ ነው ይህን ነገር መዝጋት ያለባቸው እንዴ! ከዚህ በኋላም እኮ ሌላ ነገር ሊመጣ ይችላል። የነሱ መተማመን፣ የነሱ መከባበር፣ የነሱ አንድነት በቁልፍ የተዘጋ ካልሆነ ለመጣው ሁሉ በር የሚከፈት ከሆነ ከባድ ነው። ስለዚህ እነሱ ነው መንቃት ያለባቸው።